ብዙ ሴቶች ከሆነት እያደረጉ ነው ጌታ። ብዙ ሴቶች እኔ ጋር መጥተው ባለፈውም ሊያ እያለች ነበረ ለሴቶች ክብር የለህም እንዲህ እንዲህ እንዲህ። እኔ ለሴቶች ክብር አለኝ። በእኔ ምክንያት ላይፏ በጣም ሚዝራብል የሆነች ሴት የለች ሁን ከረንት። ያን ያህል ዲፕ ሄጄ እንደዚህ እንደዚህ እንደዚህ ከነ ሎኬሽኗ ከነ አድራሿ ከነ ግብዝ ብዙ ስንት ያሳለፈችውን አውጥቼ ሴት ልጅም በአደባባይ ያን ያህል አሸማቅቄ አላውቅም። ይመጣሉ ሴቶች፣ አንቺ መጣሽ እኔ ጋር ከሰደብሽኝ ይሰምሻሉ አለቀዛ ጋር ግን አሁን በጣም ብዙ ሶሻል ሚዲያ ላይ የማያቸው ሴቶች ኢቨን ሴቶች ከቤታቸው እስኪወጡ የቤታቸውን አድራሻ ልትመረግ ሊሆን ይችላል፣ የባላቸውን ነገር ማውጣት ሊሆን ይችላል፣ ገበናቸውን ማውጣት። ብዙ ሴቶች ሴቶችን እስከ በቃ እንዲስብር አድረው እስኪጎዱ ድረስ እያየሁ ነው። ደግሞ እነሱ መልሰው እኔም ለሴት ልጅ ክብር ይላሉ። ለምንድን ነው? እኔ ብዙ ዲቴሉን አላውቅም፣ እኔ ወስሮም ምናምን አላውቅም። እኔ ያንን ድራማ የነገርኩሽን ነው አሁን የነገርኩሽን። ሴቶች ሴቶችን አታኪ ያደርጋሉ፣ ወንድ ሲያደርገው ለምንድን ነው ችግሩ ነው ያልካል? አዎ፣ ሴቶች አሁን አንድ ሴት ተነስታ መሳደብ ትችላለች፣ ወንድ ወንድ ልጅ በምትኩ ሲመልስላት ይሄ ልጅ ሲያፍ፣ ሴቶች አይሳደቡ ወንዶች ነው የሚሳደቡት። ቆሞ የሚሳደብ ሴት እንደ አላውቅም በእውነት ማለት ባለጌ የሆኑ ልጠራለች እላለሁ ግን ወንዶች ናቸው። ተራጋጭ የለም። ሀርድ ኮር ተራጋጮች በእናትሽ ገብቼ በዛ ወጥቼ ምናምን ወንዶች ናቸው። አይመስልም? እዚህ አክላል። ያ እንደዛ የሚሳደቡ ሴቶች አሉ፣ የተወሰኑ ናቸው። እንደ ወንድ ልጅ አይሳደቡ። ሁሌ የምናገረው ነገር አለ፣ አንድ ነገር የምናገረው፣ የሴት ልጅ ክፋት ለሴት ልጅ አይታያል። ብዙ ጊዜ አሁን ለምሳሌ እኔ ተናድጄ እናትሽ እንዴት ሆን ልሳደብ ይችላለሁ እናትሽን ግን ብታመጭ የሚወልዱ እሽክ ያለ ባህል ነው ሚል እናትሽ እንዲትሆን ብዬ ተሳድቤ እናትሽን ብታመጭ ማዘር ይቀርታ፣ አንቺን ለመናገር ሳይሆን እርሶ ለመናገር ሳይሆን ልጆት ነው ልጆት ስታጠፋ የለመደብኝ ስድብ ነው ይላወራቸዋል። ወደ ሴቶች ደግሞ ስትጂ ሴቶች አባት እንዲትሁን አይ አባት እንዲሁን አይ አባትን እንዲላርብን አይ አባቴን ቢያገኙት ግን አብረው ይጠኛል። ኧረ በመድኃኒዓለም እንደዚህ አይነት ቆይ አንድ ነገር ልንገርሽ። ስንት ሰው ነው ከሰማንያ ከሰባ ከስልሳ ከአርባ ከሀምሳ ዓመት ሰው ጋር የሚተኛው ገንዘብ ስላለ ብቻ? ስንት ሴት ነው አያረጉያረጓል? ሴቶች ቃሉን አያወጡትም። ስንት ሴት ናት ቤቱ ቁጭ ብሎ ሰውየው ቤቱን በላይ ብሎ ይሸጠችበት? ስንት ቆይ፣ ስንት ሴት ናት በየሺሻ ቤቱ ሄደች እያምቦለቦለች? አፍ ይሄ አፍ ለተገባው ለማውራት፣ ለመብላት የተፈጠረ አፍን ማይሆን ነገር ውስጥ ከታም ነበር። ምን ችግር አለ? እንዴት ችግር የለውም። ቆይ ቆይ ጥያቄ ኔ ሴት ልጅ ባሏ ላይ ቤት ሸጠች ማለት ወንጀል አይደል? ዳሰራይ አደለ? ትዳር ውስጥ ካለ ሀፋፍ ትካፈላል። ስለዚህ ቤት ላይ ስንት ሰው አለ ሀፋፍ፣ ብዙ ታሪክ እናውጣ አለ በጣም ኧረ አዎ በጣም ብዙ አላቅም። እኔ ግን እንደውም ኢትዮጵያ ውስጥ እንደውም ሴቶች እኮ ወንድ ነው ሴት ነው እ እብድም እንደዚያ እኛ በጣም ብዙ ነገር መሸከም ስለምንችል ነው። እንደውም ለምሳሌ ካርዳሽን ፋሚሊ የምትወስድ ሴቶች፣ እንደውም እንደዚህ አይነት ነገር ሲመጣባችሁ ወዲያው እንባችሁ ይቀድምና እራሳችሁን በተጎጂታ ያላችሁ ወይ ቅለስልስላት ማለት ትችላላችሁ እንጂ እንደ ወንድ ልጅ ብዙ ነገር መሸከም ነው ኖ ፎር ኤግዛምፕል ካርዳሽያን ፋሚሊዎችን ብታያቸው ወንዶቹ አይምሮ ጤናቸው የተጓደለ ነው። ሴቶቹ ግን ብዙ ነገርን ሀንድል ማድረግ ይሄ የእኛ ስንፈጠር ያለን ባህሪ ነው። ብዙ ነገሮችን መሸከም እንችላለን። ብዙ ነገር ይማ አሁን ከእናትነት ከተገናኙ መሸከም ላይ ማለት ነው። ሴት ልጅ በማህፀኗ ወንድ ልትሸከም ትችላለች። ዘጠኝ ወር ምናምን አርግዛ ልትወልድ ትችላለች። ብዙ የላይፍ ይሄ እንዴት ይሄ እናትነት የሚለውን ነገር መሸከም ትችላለች ተፈቶሻላ እንደ ወንድ ልጅ ግን ችግር ወንድ ልጅ ግን ጥያቄ ማለት ነው። ሴት ልጅ ኦራል ሴክስ አረገች ብለንጋረገችሴ ስለ ሴክሱ እንመለሳለን። ግን አንድ ነገር እንገርሽ ወንድ ልጅ ቤተሰቡ ላይ ወዱ ይችላል፣ ጓደኞቹ ላይ ወዱት ይችላል፣ ስራ ላይ ያጣ ይችላል፣ አካባቢ ማህበረሰቡ ላይ ወዱ ይችላል፣ ሊጎዳ ሊታሰብ ይችላል። ኤቭሪታይም ግን ፎከስ አድርጎ የሚያስበው ምንድነው? ሰርቼ ለወ ወይም ሴቶች ጋር ሂጂ ሴቶች ጋር ሂጂ። አንድ ተራ መንገደኛ ሰው ስታልፊ አንቺ አሁን አምሮብኛል ብለሽ ስታልፊ ወይ አንቺ አስቀያሚ ነሽ ምናምን ሲልሽ ቀኑ ሙሉ ስታልፍሽ ነው፣ መሸከም ስለማትች እንደዚህ አይነት ነገሮችን ክራሽ አውት ወዲያው ነው ክራሽ አውት የምታደርጉ። ወንድማ ወንድ ልጅ አንቺ ስለምንሰጩ አስቀያሚ ነብትዩ ግድ አይሰጠውም። እንደዚህ ነብትዩ ግድ አይሰጠውም ብዙ ነገር ብትዩ ግድ አይሰጡም። ያንን ችግሮች ወይ ደግሞ ይሄ ኢኮኖሚካሊ አሁን ኢትዮጵያ ውስጥ ምነግርሽ ከወንድ ልጅ ይልቅ ሴት ልጅ በጣም ሀብታም በጣም ሀብታም ናት። እና ያንን ኢኮኖሚካሊ ችግር ሳይቀርብ አሁን አንድ ሴት ሀምሳ ሺ ስልሳ ሺ ወይ ደግሞ በአንድ ቀን ያንን ያገኘች ለምሳሌ አንድ ሴት ሀምሳ አሁን እዚህ ላይ የሚያየው ወንድ አያገኙም። ነገ በቀን አንድ ሺህ ብር እንደሚያገኝ እያወቀ ራሱ ወደ መስሪያ ቤቱ ሲሄድ አይምሮ ጠንካራ አርጎ ነው አስር ሻ ህይወት የለውጣለው ነው ድሃ ናችሁ አበሻ ወንድ እንዲ ናችሁ አበሻ ወንድ ተባለ ራሱ ነገ የሚያስበው ራሱ መቀየር ነው። ሴት ልጅ ጋር ስትሄ እንጂ መታ ራሷ ተሳድባ መልሰ ስሰድጋት ሀገር ይኛል ዘቶሻላ ስለዚህ ሀንድል ማድረግን ነገሮች ላይ እንደወንድምች ንድ ወንድ ልጅ ማንም ሰው አፕሪሺየት አያደርገውም። ሴት ልጅ ሁሌ እናቷ ቆንጆ ነው አባቷ ሁሉም ሰው ወንድ ልጅ አመዳም የተባለው ኢሞሽናል አቢውዝ እየ ኢቨን የሚፈልገው ነው። አንድ ወንድ ልጅ ሴክስ ለማድረግ ወይ ደግሞ ፍላጎት በስበ ለመፈጸም ከደፋሪዎች እና ከአስገዳድ ከሚያደርጉ ሰዎች በስጠቃል ሌላ ወንድ ያንን ለማግኘት በጣም ችግር ላይ ሆነ በሰዎች ኢግኖር ይደረጋል። በሚወዳቸው ሴቶች ኢግኖር ይደረጋል። ግን ያ ሁሉ ክራሻ ታያ ሰርች ያመጣው ነው። ሴቶችስ በጣም ብዙ ሰው መጥቶ ለምናቸው ጠይቋቸው ምናምን፣ ግን ትንሽ ነገር የተሳሳተ ነገር ሲያጋጥማቸው አይምሯቸው ብዙ ሰው ወደ እዱ ስመጣለች። ከተማችን ላይ ብዙ ወንድ እደ ያለው አይምሮ ህሙማን ያለው ነው። እብድን ብንለው ችግር ያለው ብዙ ሰው የሚያብደው በሴት ምክንያት ነው ይዞ ሴት እብድ ማታዩ ወንድ ስለማያሳብቅ፣ ሴቶች ወንዶችን እያሳብቁ ከተማችን ላይ ዞር ዞር ብትይ ስንት ዓመት ሙሉ የምትመጣ ምስቱ ይጠብቃል። እኔ ግን አሁን ሰማውክ አይደለም ወንዶች ስፔሻሊ የኢትዮጵያ ወንዶች አፕሪሽት ሳንደረግ ያደግ ነው ስትሉ፣ ወንድ ልጅ እንደውም እኮ ምን ትሰራለህ ኩሽና ውስጥ ውጣና ተጫወት እኛ እንደውም ሴቶች መቀርቀሪያ ባህል ነው የምታመጩ እየተባለን ያደግነው። ይሄም ባህል ግን እኔ ደግሞ የኔ እናት ሪቨርስ አርጋ የኔ እናት ስታሳድገኝ ስትማሪ፣ ራስሽን ስቺ፣ የራስሽ ለም ባክቦን ሲኖርሽ ነው ወንድም ያከብርሽ ብላን ያሳደገችኝ ነው። እኔ ሴቶች ከወንድ ጋር ባላት ሪሌሽንሽፕ ሀፕን በሚያደርገው ነገሮች ሁሉ ሴትን ሪስፓንስብል ማድረግ። ለምሳሌ አንድ ሴት ከወንድ ጋር ኦራል ሴክስ አረገች ማለት ወንዱን ያደለ እንዲያደርገው አልባት። ስለዚህ ዋይ ሴቷ ብቻ ትከሰሳለች? አንዴ ልንገርሽ እሺ፣ ወደ ሴክሱ እመጣለን። ከሴክሱ በፊት ግን ስለ አስተዳደጋችን ሴት ልጅ ወደ ኩሽና ይባል ብዙ ሴቶች እሱን አሁን መጥፎ ነገር ግን እታስቢ እና እናትሽ ልጅ እያለች ወንዱን ሂዱጣ ብላው አንቺ እንድትሳልስ ታደረገች። እናትነትን እያለማመደችሽ ነው። በመጥፎ ወይም መውሰድ የለብሽም እሱ እናትነትን ተፈጥሮ የሰጠሽን ጸጋ እንድታስብበት ከወንድ ይልቅ ሴት ልጅ በማህፀኗ ልጅ አይደለም፣ ስሚኝ አንዴ ልጨርስና ከዛን ታወራለሽ። ወንድ ልጅ አስረግዞ ሊጠፋ ይችላል፣ ከልጁ ጋር ላይኖር ይችላል። ሴት ልጅ ግን አብራ ልጇን ማሳደግ አለባት፣ ወይ ደግሞ ከልጇ ጋር ተፈጥሮ ያስገድዳታል። እና እናትሽ ገብተሽ ወደ ቤት ምግብ ስሪ ስትይሽ ለነገ ለምትወልጂው ልጅ በትክክል እናት እንድትሆኑ ያንን እያረገች ያለችው፣ ቆይ ስምኝ፣ ለእናትነት እያዘጋጀችሽ ነው። ለትክክለኛ ሴትነት ብቁ እያደረገችሽ ነው። እሱ አለፈ ታዩ። አልሆንም አልሽ አልሰራም አልሽ ወንዱ ሰራ ምናምን አለፈ። ብዙ ጊዜ አይተሽ ከሆነ አስራ ስምንት ዓመት ካለፈ በኋላ አንድ ቤተሰብ ወንድና ሴት ሆና አስራ ስምንት ዓመት ካለፋቸው በኋላ ብዙ ኤክስፔክት የሚደረገው ከማለት ነው ገቢ እንዲያመጣ ከወንድ ልጅ። ወንድ ልጅ ያን ያጉረመርማል አያጉረመርም፣ በምንም በምንም አርጎ ይደግ ቤተሰብ መደገፊያ ታደረገኛል። ኦር ደግሞ የሆነ ነገር ሰርተመተት ጦርኛለ ነው ወንድ ልጅ አሁን ብዙ የምታወረውን ስለምረሳ ነው ሾርት ሜሞሪ ስላለኝ ነው መሰለኝ። አሁን አሳጥርልኝ እና ይህንን ልመልስ ፈልጋለሁ። ቢኮዝ እኔ አሁን የሶስት ልጆች እናት ሲንግል ማም ነኝ፣ በነገር ላይ እና የእኛ ማህበረሰብ ሲያሳድገን እንደዚህ ሙያ የቤት ሀውስ ሆልድ ምናምን ምናምን ያሳደገኝ ጥሩ እናት ሆነሽ ልጆችን እንታገለጊ ነው እያዘጋጀች ነው እናትሽ ነው ያልከው አይደለም? እናትነት እና የቤት ሰራተኝነት እናትሽ የቤት ሰራተኛ አርጋ አሳደገችሽ ማለት የእናትሽ ጥፋት ነው። እኔ አሁን እህቶች አሉ እህቶቼን እና የኛ አያት እንደዛ አርጋ አላሳደገችም። ልጃቸውን እንደ ባሪያ የሚያሳድጉ እናቶች አሉ፣ እነሱን አላጠቃልልም። ከምትችው በላይ አሸክሞች የሚያሳድጉ እናቶች ካሉ ስለሱ እኔ እሱን ምን መሰለህ አይደለም በትክክል አሁን አንድ ምግብ እንድትሰሪ እያስተማረችሽ ስሪ፣ ወንድ ልጅንም ማስተማር አለብህ። አሁን እኔ ሴት ልጅ አለኝ ወንድ ልጆችም አሉኝ። ልጆችንም ኮኪንግ ማስተማር አለብህ። እኔ ባለሁበት ሀገር ደግሞ እስቲ ያለውም ዳሮችም አሉ፣ ባይ ዘ ዌይ እንደ እናቶች ማለት ነው እና እኔ እምልህ ሴትን ልጆች ኮንዲሽን ያደርገን እንደዚህ ወንድሞቻቸውን ተንከባክበው ልብስ ጠቢ ምናምን ተብሎ ያደጉት ጥሩ እናት ለወደፊት እንዲሆኑ ነው የሚባለው። ጥሩ ሎጂክ አይመስለኝም። ኔቸር ራሱ በራሳችን የሚሰጠን እንትን አለ እና ሴትን ልጅ ሃውስሆልድ አክቲቪቲ ላይ ፊክስ የትሎና ወንድ ልጅ ደግሞ የውጭ አክቲቪቲ ላይ የለም ወጥተ ምና መኪና ንዳምና ምናምን ከዛም በኋላ ኢንካም ደግሞ የሚያመጣው